ወይዘሮ ሸዊት ሻሪካ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህልና ስፖርት ሚኒስቴር ሚኒስትር ክብርት ዶክተር ሙልነሽ ደሴ ትናለ የሚገጥት ተነግራለህ ረስ ደሴ በምክትል መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ እና የአማራ ክልል ትምህርት ቢሮ ኃላፊ የተከበሩ አቶ ኢሳያስ ጃራ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ክቡር አቶ ኢርዚቅ ኢሳ፣ የአማራ ብሔር ክላዊ መንግስት ወጣቶች እና ስፖርት ቢሮ ኃላፊ ክቡር አቶ ሳሙኤል ሞላላሊ፣ የደሴ ከተማ አስተዳደር ተቀዳሚ ከንቲባ ክቡር አቶ አሊሚዮ ኮብነን፣ የደቡብ ወሎ ዞን ዋና አስተዳዳሪ ክቡራን፣ የአማራ ክልል ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች፣ ውድ ዘጠነኛው መላው የአማራ ጨዋታ ተሳታፊ ወጣት ስፖርተኞች የጸጥታ አካላት፣ የሚዲያ አካላት ክቡራን እና ክቡራት እንኳን በዘጠነኛው የመላው አማራ ጨዋታዎች የመክፈቻ ፕሮግራም ላይ ለመገናኘት አበቃን አህሪቡ ብለናል። መላ አማራ ጨዋታዎች ስፖርት ለሁሉም ስፖርት ለሰላምና ሰላም ለሁሉም በሚል መሪ ቃል ስናካሂድ ስፖርትና ሰላም የማይነጣጠሉ ጉዳዮች መሆናቸውን በማሰብና በማለም ሲሆን ስፖርት ምንጊዜም በሰላማዊ አውድ ውስጥ የሚካሄድና ስፖርትም አብሮነትን የሚሰብክ በአብሮነት ውስጥና አብሮነትን ለማጽናት የሚካሄድ ተግባርና ድርጊት በመሆኑ ሰላም የአብሮነት እንዲሁም ስፖርት መልሶ የሰላምና የመተሳሰሪያ መድረክ እንዲሁም በጋራ መጫወትን ጨዋታዎችን በሕግና በሕግ መዳኘትና አሳታፊነትን የሚጠይቅ በመሆኑ ስፖርትና ሰላም አንድ አንድና ያው ናቸው። ስፖርትና ሰላም ትስስርን ብቻ ሳይሆን ብዝሃነት የሚታይባቸውና ብዝሃነት የሚረጋገጥበት ጨዋታ ካለ የስፖርት ጨዋታ ነው። በስፖርት ውስጥ ባህል አለ። በስፖርት ውስጥ አካታችነት አለ። በስፖርት መደማመጥ መደማመት መተዛዘብና አብሮ መጫወት አለ። ለዚህ ደግሞ ጥሩ አካባቢና ጥሩ ማሳያው የሚሆነው ይሄ ዘጠነኛው የመላው አማራ ጨዋታዎች የሚካሄድበት አካባቢ የወሎ አካባቢ የአብሮነት፣ የጥበብ፣ የጀግንነት፣ የውበት፣ የስነ መንግስትና አስተዳደር የካበተ ልምድ ያለው ሁሉም ለሁሉም ሁሉም ለሁሉም የሆነ ትግሬው አልፋሩ አርጎባው፣ ኦሮሞው፣ አገው በድምሩ ኢትዮጵያውያን ሰውና ሰውነት ብቻ መገለጫ የሆነ የብዝሃነት መቻቻል ሳይሆን ብዝሃነት የተዋሃደበት ድንቅ ምድር ላይ የሚካሄድ በመሆኑ የስፖርትን አቃፊነት እና የስፖርትን አብሮነት ለማሳየት፣ ለማስተማር ድንቅ ተምሳሌት ምድር ላይ የሚካሄድ በመሆኑ ዘጠነኛው የመላው አማራ ጨዋታዎች የስፖርት ውድድር ልዩ ያደርገዋል። ስፖርት ወጣቶች ንቁ ግብረ ገብነትን የተላበሱ እንዲሆኑና ከሱስና ከጥፋት እንዲርቁ በማድረግ ነገን ለመትከልና ለመትለም ወሳኝነት አለው። ለዚህም በመንግሥታችን በኩል በተለይ አማራ ክልል መንግሥት የስፖርት ማዘውተሪያ ቦታዎችን በብዛትና በጥራት በመገንባት የወጣቶችን ማህበራዊ ተሳትፎ እና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ ተግባራትን በሰፊው እያከናወነ ይገኛል። ይህን ስናደርግ የወጣቶች ተሳትፎ ብቻ ሳይሆን ሁለንተናዊ ብልጽግና የሚረጋገጥበትን ስርዓት እየተከተልን ያለን በመሆኑ እዚያው ሳለ ወጣቶች በኢኮኖሚ ተጠቃሚና በአካል የዳበሩ ሲሆኑ ከጥፋት ስለሚርቁ ለሰላም ግንባታ የሚኖረው ፋይዳ ትልቅ ነው። የስፖርት ጨዋታዎች ስፖርት ጨዋታዎች የስፖርት ጨዋታዎች ጨዋታዎችና ውድድሮች ባህሪያቸው ዓለም አቀፋዊነትን፣ ሰብአዊነትን፣ ወንድማዊነትንና እህታዊነትን የተቃኙ በመሆኑ ከዘረኝነት ከጽንፈኝነትና ከከፋፋይ አስተሳሰብ የራቁ ናቸው። እንደ ሀገርም እየገነባ ነው ያለው የብሔራዊ ትርክት የሀገር የሕዝብ የፍትሕን ፍቅር የሚያጎናጽፍ አርበኝነትን የሚያጸና በመሆኑ በስፖርት ጨዋታዎች ደግሞ የሀገር ፍቅር ሰንደቅን በዓለም አደባባይ ከፍ አድርጎ በማልወለብ በአሸናፊነትና በጀግንነት ውስጥ በርህራሄ የሚገለጽ አብሮነት ሁሉንም የውድድር ስፖርቶች በስፖርቶች ውስጥ በማሸነፍ ውስጥ ፍጥነትን የመጨረስ እልህና ቁጭትን የሚታይበት እና በመሆኑ የመሰባሰቢያ መድረክ ስለሆነ ብሔራዊነትን በአብሮነትና በአርበኝነት ለመገንባት ስፖርትና የስፖርት ጨዋታዎች ወሳኝ መድረኮች ናቸው። ስለሆነም እንደ ሀገር ብሔራዊ ትርክትን እንገንባ ሲባል በስፖርት ውስጥ አብሮነትንና ብዝሀነትን እያስተናገድ ሰዎች የሚሰባሰቡበትን ከልዩነታቸው ይልቅ አንድነትንና መመሳሰላቸውን እያጎለበት አብሮነትን የምናጽናበት መድረክ ስለሆነ ለሀገረ መንግስት ግንባታና እየተከተልላል ነው ለብሔረ መንግስት እንዲሁም ሀገርን ለማጽናት ወሳኝ መድረክ በመሆኑ እንደ መንግሥት ትኩረት የሚሰጠው ነው። የአማራ ህዝብ አኗኗሩ፣ አለባበሱ፣ አመጋገቡ፣ ኪነ ህንፃው፣ ኪነ ጥበቡ፣ ስነ መንግስቱን የሚገልጽበት የቱባ ባህል ባለቤት ነው። በስፖርት ውድድሮች የነዚህ ባህሎች ትዕምቶች፣ ትዕይንቶች፣ ወጎች የሚገለጹ በመሆኑ ስፖርት እና የስፖርት ጨዋታዎች ባህልን ለመግለጽ እና ለማጎልበት ወሳኝ መሰረቶች ወይም መድረኮች ናቸው። ዛሬ ከተለያዩ የክልላችን ዞኖች፣ ወረዳዎች ተውጣተው የመጡ ተሳታፊ ወጣቶች ባህላቸውን፣ ጭፈራቸውን ያሳዩበት ሁኔታ ስንመለከት ስፖርት እና የስፖርት መድረኮች የባህል መግለጫና ማጎልበቻ መድረኮች ናቸው። ይህ ብቻ ሳይሆን የስፖርት ጨዋታዎች ስፖርተኞች ከዞን ዞን እንደውም ከክልል ክልል ለስፖርታዊ ውድ ውድድር የሚንቀሳቀሱበት ትዕይንት በመሆኑ የሀገር ውስጥ የቱሪስት ፍሰትን እና ኢኮኖሚያዊ ተጠቃሚነትን ለማሳደግ ወሳኝ መድረክም ነው። ደሴ ከተማ ለሚቀጥሉት 12 ቀናት 5ሺህ የሚሆኑ የአማራ ክልል ወጣት ስፖርተኞችና ቱሪስቶችን የምታስተናግድ ከተማ በመሆኗ የወሎዎቹን በኋባ በመሸጥ በማስተዋወቅ ተጠቃሚና ገጽታዋን ተጠቃሚና ገጽታዋን የምትገነባ እንድትሆን እንዲሁም የአካባቢው ነጋዴዎች ሀቀኛና እውነተኛ ነጋዴ ጥራት ያለው ምርት አቅራቢ መሆናቸውን የሚያረጋግጡበት ንግድ ቤቶቹ በተገዩ መንገድ እንግዳ ተቀባይነታቸውና አስተናጋዳቸውንም አቃፊነታቸውን የሚገልጹበት በእርግጥም ወሎ አቃፊና ሰውና ሰውነት ብቻ የሚገለጽበትና የሚኖርበት ድንቅ ምድር መሆኑን ለማሳየት የሚጠቀሙበት መድረክ እንደሚሆን ሙሉ እምነቴ ነው። በመጨረሻም ቆይታችሁ ያማረ የሰመረ ወንድማዊ ፉክክር የጋራ አሸናፊነት የተሞላበት ጨዋታ እንዲሆን እየተመኘው ውድድሩ እንዲሳካ የደገፋችሁ፣ ያስተባበራችሁ አጋር አካላት ወጣትና ስፖርት ቢሮ፣ ባህልና ቱሪዝም፣ ባህልና ስፖርት ሚኒስቴር፣ ኦሎምፒክ ኮሚቴ፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ አትሌቲክስ ፌዴሬሽን በራሴና በአማራ ክልል መስተዳደር ምክር ቤት እንዲሁም ስፖርት ምትር ቤት ስም ከልብ አመሰግናለሁ ስፖርት ለሁሉም ሁሉም ስፖርት ለሰላም ሰላም ለሁሉም መልካም ቆይታ መልካም ጊዜ እንዲወላችሁ እመኛለሁ አመሰግናለሁ።